ብሩኖ ፈርናንዴዝን ጨምሮ ሌሎች የአውሮፓ ሀያላን ተጫዋቾችን የሚመለከቱ የዝውውር ጉዳዮችን እነሆ። ቀዳሚ የምናደርገው ብሩኖ ፈርናንዴዝን ነው። ዛሬ በወጣ መረጃ ብሩኖ ፈርናንዴዝ ከአሊላል የቀረበለትን ጥያቄ ውድቅ አድርገዋል ተብሏል። ባለፉት ሳምንታት ወደ አሊላል እንደሚያመራ ሲጠበቅ ነበር። መቶ ሚሊዮን ፓውንድ ለማንቸስተር ዩናይትድ፣ 700 ሺ ፓውንድ በሳምንት ደግሞ ለብሩኖ የቀረበው ፕሮፖዛል ነበር። ይህም ፕሮፖዛል ውድቅ አድርጓል። አሁንም በትልቁ የአውሮፓ ሀያላን ሊጎች እየተጫወተ መቀጠል ይፈልጋል ተብሏል። ስለዚህ በማንቸስተር ዩናይትድ ሊቀጥል የሚችልበት እድል እንዳለ የተነገረ ነው የሚገኘው። ትናንትና የብራያን ኤምቦይሞን ዝውውር የመጨረስ እድል እድል ያገኙት ማንቸስተር ዩናይትዶች ምናልባትም ብሩኖ ፈርናንዴዝ በክለቡ ለመቆየት መወሰኑ ሌላ በረከት ወይም እድል ሊሆን እንደሚችል እየተነገረ ነው የሚገኘው። ብሩኖ ግን የሳውዲን ጥያቄ ውድቅ አድርገዋል ተብሏል። ስለዚህ ባሊላል በኩል ሌላ አማራጮች ሊታዩ እንደሚችሉ ይጠበቃል። የራስሙስ ሆይሉንድን ጉዳይ እንመልከት። የራስሙስ ሆይሉንድ ተወካዮች ባለፉት ቀናቶች ከኢንተር ሚላን ጋር ውይይት ማድረግ እንደጀመሩ እየተነገረ ነው የሚገኘው ፋብሪዞ ሮማኖ ነው ይሄን ዘገባ ያወጣው። ኔራዙሪዎቹ የሁለት አመቱን ዴኒማርካዊ የቀጣይ አመት የቡድናቸው የፊት መስመር እንዲመራ ፈላጊው ናቸው ተብሏል። በፓሪስ ሰንጀርማ የአምስት ለባዶ ሽንፈት አስተናግደው የአውሮፓ ሻምፒየንስ ሊግ ዋንጫውን ከተነጠቁ በኋላ ስኬታማ ለመሆን መሆን በቀጣይ አመት ተጨማሪ እንቅስቃሴዎችን ጀምረዋል። ከነዚህ መካከል አንደኛው ራስሞስ ሆይሉንድ ነው ተብሏል። በ32 የፕሪሚየር ሊግ ጨዋታዎች ዘንድሮ አራት ጎሎችን ብቻ ነው ማስቆጠር የቻለው ተጨማሪ ለውጦችን እንዴት መፍጠር ይችላል የሚለውን አብረን የምንመለከት ይሆናል። አንገ ዮዋን ቦኒ ደግሞ ሌላኛው የእነሱ ተፈላጊ ነው። ይሄ የራስሙስ ሆይሉንድ ዝውውር የማይሳካ ከሆነ ዮዋን ቦኒ የፓርማ ተጫዋች ነው። ከናፖሊም ጋር ስሙ እየተያዘ ይገኛል። በቀጣይ የሚፈጠረውን አብረን እንመለከታለን። ኤሲ ሚላን አንጋፋውን የሪያል ማድሪድ የማከስ ስራ ተሰላፊ ሉካ ሞድሪችን ማስፈረም ይፈልጋል። 39 አመቱ ነው። አዲሱ የክለቡ ስፖርቲንግ ዳይሬክተር ኢግሊ ታሬ ዋነኛው እቅዳቸው አድርገዋል ለቡድኑ ልምድን ማካበት የሚችል የህልም አጋጣሚ መፍጠር የሚችል ተጫዋች እያሉት ይገኛሉ። በቀጣይ ወዴት እንደሚያመራ አልተረጋገጠም። ሉኪታ 56 ጨዋታዎችን አድርጓል በ39 አመቱ ላይ ሆኖ በዚህ አመት ብቻ። ስለዚህ ዝውሩ ሊጠናቀቅ የሚችልበት እድል እንዳለ እየተነገረ ነው የሚገኘው። ከዛ ባለፈ ባርሴሎና እና ሊቨርፑልን እንመልከት። ባርሴሎና የሊቨርፑልን የመስመር ተጫዋች ሉዊስ ዲያዝን ለማስፈረም ንግግር ጀምሯል ተብሏል። የስካይ ስፖርት ዲዩቲሽላንድ ዘጋቢው ፍሎሪያን ፕሌተንበርግ ነው ይህንን ዘገባ ይዞት የወጣው። መጀመሪያ ላይ ፍላጎታቸው ራሽፎርድ ነበር፣ ነገር ግን ለራሽፎርድ በውሰት ውል ካልሆነ የቋሚ ክፍያ አሁን ላይ መክፈል አይፈልጉም፣ በቀጣይ ዓመት ካልሆነ አሁን ላይ ግን የ28 ዓመቱን ኮሎምቢያ ለማስፈረም ፍላጎት አላቸው። የሳውዲ ፕሮ ሊጉ የክርስቲያኖ ሮናልዶ ክለብ አልናስር የተጫዋቹ ፈላጊ ነው። በዚህ ዓመት 13 ጎሎችንና 5 አሲስቶችን በ36 የፕሪምየር ሊግ ጨዋታዎች አድርጓል። ስለዚህ በምን መልኩ ሊጠናቀቅ ይችላል? ይህን ዝውውር አብረን የምንጠብቀው ነው። የሚሆነው አልናሰር ወይስ ባርሴሎና ይጠበቃል። የስፖርቲንግ ሊዝበኑ የፊት መስመር ተሰላፊ ቪክተር ዮኬሬሽ አሁንም ወደ ቀጣይ የቀጣይ ክለቡ ላይ ሁሉ ነገር በትዕግስት መጠበቅ እንደሚፈልግ እየተነገረ ነው የሚገኘው። በተለይ ከአርሰናል ጋር ቢፈራረም እንደሚደሰት እየተነገረ ነው የሚገኘው። በተለይም ደግሞ የቀድሞ የሱ የኮቨንትሪ የቡድን አጋሮ የነበሩ ሊዮ ኦስቲጋርድ ጋር በነበረው ቆይታ ማንም አሁን ላይ ስላለው ነገር ምንም ነገር አያቅም የተሻሉ ኦፈሮች ቢመጡ ልኝ ደስ ይለኛል። አሁን ልል የምችለው ነገር ይህ ነው በማለት በፌስታይም ቆይታቸው ላይ ከሊዮ ኦስቲ ጋርድ ጋር ሲያወሩ ታይተዋል። በቀጣይ ግን ምናልባት አርሰናል ወይስ ዩናይትድም የተባለ ይገኛል። ምርጫው ወዴት ላይ ማመራ ይችላል? ዮኬሬሽ የስዊድናዊ መዳረሻ የሚጠበቅ ነው የሚሆነው ነው። የማንቸስተር ዩናይትዱን ማርከስ ራሽፎርድ ለማስፈረም ፍላጎት ካላቸው ክለቦች መካከል ኢንተር ሚላን አንዱ ነው ተብሏል። የ27 አመቱ በተጫዋች በውሰት አስቶን ቪላ ቤት ከቆየ በኋላ አሁን ወደ ካሪንግተን ተመልሷል። ባርሴሎና ፈላጊው እንደነበር ይታወቃል። ግን አሁን 40 ሚሊዮን ፓውንዱን ለመክፈል የሚችል ክለብ የለም። ኢንተር ሚላንም ቢሆን ፍላጎቱ የውሰት ውል ማቅረብ ነው ተብሏል። የናፖሊዮን አማካይ ሱራ ተሰላፊ ስታኒስላቭ ሎቦትካን እንመልከት። 30 አመቱ ላይ ነው የሚገኘው። በክለቡ ደስተኛ ነው፣ በዛው መቆየት ይፈልጋል ተብሏል። የሚወጡት ቃል ዜናዎች ሁሉ ውሸት ናቸው ተብሏል። የስሎቫኪያ ዊ ተጫዋች በአትሌቲኮ ማድሪድ፣ ማንቸስተር ዩናይትድና ፓሪስ ሰን ጀርማ እንደሚፈለግ ከሰሞኑ ኮሬሮ ዴሎ ስፖርት ይዞት የወጣው ዘገባ ያሳይ ነበር። ሎቦትካ ግን በኔፕልስ ሲወት ተመችቶኛል እያለ ይገኛል። በኤሲ ሚላኑ በኤሲ ሚላኑ ቲዮ ሄርናንዴዝ እና በአል ሂላል መካከል ስምምነት ተደርሷል ተብሏል። ስምምነት የተደረሰው ደግሞ በቲዮ ሄርናንዴዝ ዝውውር ጉዳይ ነው። 30 ሚሊዮን ዩሮ ይከፍላሉ ተብሏል። በቀጣይ ዓመት የሚጨመሩ ገንዘቦች ይኖራሉ። ስለዚህ ለተጫዋቹ 15 ሚሊዮን ዩሮ አመታዊ ክፍያ ቀርቦለታል። እስከ 20 ሚሊዮን ዩሮ ሊያድግ ይችላል ይላል ፉት መርካቶ። ከተጫዋቹ ጋር በግል ጥቅማጥቅም እስካሁን ከስምምነት አልተደረሰም። በሚላንና በአሊ ሂላል በኩል ግን ስምምነት ላይ እንደተደረሰ እየተነገረ ነው የሚገኘው። ማንቸስተር ዩናይትድ በአጥቂ ክፍሉ ላይ የክሪስታል ፓላሱን የፊት መስመር ተሰላፊ ዣን ፊሊፕ ማቴታን እቅዱ ውስጥ ሊያካትት ይችላል ተብሏል። 30 ሚሊዮን ዩሮ ክሪስታል ፓላስ ተጫዋቹን ለመሸጥ ያስቀመጠው ገንዘብ ነው እየተባለ ነው የሚገኘው። አርሰናል የማይልስ ሌዊስ ዊስ ስኬሊን ኮንትራት ያራዝማል። አሁን ላይ በተለይም ደግሞ አሁን ከ2025 26 በኋላ የሚያቆየው ኮንትራት አይኖረውም። ይህንን ለመጨመር ጥረት እንደሚያደርግ ነው የሚጠበቀው። የቀድሞ የፉላም የፊት መስመር ተሰላፊ አሌክሳንደር ሚትሮቪች ከአል ሂላል የሚለቅ ይመስላል። አሁን በውሰት ውል እንዲለቅ ይፈልጋሉ ተብሏል ሂላሎች ከከፍተኛ ደሞዙ አንጻር ታዲያ ዌስታም ኤቨርተን ማንቸስተር ዩናይትድ ያልተጠበቀ ቢመስልም የተጫዋቹ ፈላጊ የሆነው ብቅ ስለማለታቸው የተነገረ ነው የሚገኘው እሱም ክለቡን እንደሚለቅ ነው የሚጠበቀው ዳሪዮ ኤስዌጎ አዲሱ የቸልሲ ተጫዋች መሆኑ ተረጋግጧል ባለፈው አመት ነበር ያስፈረሙት ግን በውሰት እዛው እንዲቆይ ነበር የተወሰነው ባለፈው አመት በውሰት እንግዲህ በ ስፔን ላሊጋ በላስ ፓልማስ ቆይታ ማድረገው የሚዘነጋለም የስፖርቲንግ ሊዝበን የተከላካይ አማካይ ነው። በአጠቃላይ እንግዲህ ኢስዌጎ በዝቅተኛ ክፍያ ነው የሚመጣው ነው የተባለው። 18.5 ሚሊዮን ፓውንድ ቸልሲ ለዝውሮ የሚከፍለው ክፍያ እንደሚሆን እየተነገረ ነው የሚገኘው። ምን አይነት ጊዜ ሊያሳልፍ ይችላል የሚጠበቅ ነው የሚሆነው። በተለይም ደግሞ እንደሚባለው ከሆነ በአለም ክለቦች ዋንጫ የካይሴዶ ተቀያሪ ሆኖ ልንመለከተው እንችላለን። ታይለር ዲብሊንግን ግን እንመልከት። የሳውዛምፕተኑ ተጫዋች ታዳጊ ነው። ገና 18 አመቱ ነው፣ ወደ 19 አመቱ የተሸጋገረ ይገኛል። በታላላቆች እንግሊዝ ክለቦች ይፈለጋሉ። የሳውዛምፕተን ሪሊጌሽን ክሎዝን መክፈል የሚችሉ ክለቦች ሊከፍሉት ይችላሉ እየተባለ ይገኛል። ታዲያ ቶተናም እንዲሁም ደግሞ ሊቨርፑል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ የዚህ ተጫዋች ፈላጊ ናቸው። ነገር ግን ሳውዛምፕተን 55 ሚሊዮን ፓውንድ መፈለጉ እነዚህን ፈላጊዎቹን ክለቦች ያዝ አድርጓቸዋል እየተባለ ይገኛል። የሪያል ማድሪድ ሱ ሴንተርባክ ወይም ተከላካይ መስመር ሰላፊ አንቶኒ ሮዲገር ወደ ሳውዲ ፕሮ ሊግ ሊያመራ ይችላል እየተባለ ነበር። ነገር ግን አሁን እንደ ፉት መርካቶ ዘገባ ከሆነ ተጫዋቹ ዘው ኮንትራቱ ሊራዘምለት ነው ተብሏል። ተጨማሪ አመታትም በክለቡ ይቆያል። ዘንድሮ በሁሉም ውድድሮች 49 ጨዋታዎችን አድርጓል። ለአሰልጣኝ ዣቪ አሎንሶ ጨዋታ መንገድ ምቹ ሊሆን ይችላል እየተባለ ነው የሚገኘው። በባየር ሙኒክና በቶተናም መካከል ንግግር የተደረገ ነው። ይህም ንግግር በማቲያስ ቴል ላይ ያተኮረ ነው። ውሉን ቋሚ ለማድረግ ቶተናም ይፈልጋል እየተባለ ይገኛል ላለፉት ስድስት ወራት በውሰት እዛው መቆየቱ የሚዘነጋለን። ባርሴሎና ማርክ አንድሪስ ቴርስቴገን በክለቡ እንዲቆይ ሊፈልቅ ድለት ይችላል። ዮሃን ጋርሲያን ለማስፈረም ከጫፍ ደርሰዋል። በቀደሙት ዘገባዎቻችን እንደጠቆምናችሁ ቫይቻ ቼዝኒ ያለ ስለዚህ በባይቻ ቼዝኒ በትሪስቴገን እና በዮሃን ገርሲያ መካከል በቀጣይ አመት የሚኖረው ፉክክር ይጠበቃል ተብሏል። ቸልሲ ዣሚ ጊቴንሰን ከቦርሻ ዶርትሙን ለማስፈረም የተሻለ ደረጃ ላይ መድረሱ የተነገረ የሚገኘው 55 ሚሊዮን ፓውንድ ቸልሲ ሊከፍል ይችላል። ዴይሊ ቴሌግራፍ ነው ዘገባውን የወጣው። ሲቲም ፈላጊው ነበረ። እዛው የሲቲ አካዳሚ ውጤት ነው። 21 አመት በታች የእንግሊዝ ብሔራዊ ቡድን ላይም እየተጫወተ ነው የሚገኘው ለሁሉም ቸልሲ ሌላ የመስመር ተጫዋች ሊያስፈርም የሚችልበት እድል እንዳለ እየተነሳ ነው የሚገኘው። የሚፈጠረውን ነገር አብረን የምንመለከተው ይሆናል። ለዛሬ ያዘጋጀንላችሁ ዋናዋና የዝውውር ጉዳዮችም እነዚህን ይመስላሉ። በሌሎች ጉዳዮች እንገናኛለን። መልካም ጊዜ።